አሰላሙ ዓለይኩም ወራህመቱላሂ ወበረካቱሁ። ውድ እና የተከበራችሁ የቻናላይ ቤተሰቦች እና እንግዲህ ዛሬም እንደተለመደው እነዚህን ጽድት ፈክት ያሉ በጣም የሚያምሩ አልጋና ቁምሳጥን ዱላብ ወይ ዱላብ ወይም ዱላብ ማለት ነው። እዚላሁ ከች ብያለሁ እና እንግዲህ አንዳንድ አረግ አሳያችኋለሁ። እስከመጨረሻ ቪዲዮ ድረስ አብራችሁን ሁኑ እና ቪዲዮ ላይክ እና ሼር በማድረግ አብረነታችሁን አሳዩ። ደግሞ እቃው ለሚፈልገው አካል ማለት ነው፣ መስራት ለሚፈልገው ሰው ተደራሽነት እንዲያገኝ ላይክ በማድረግ ተባበሩ። ያው እንግዲህ እየሰራን ነው። የሚሰራን ሰው ደግሞ አበረታት፣ ደግሞ አሪፍ ጥሩ ስለሆነ እና አበረታት ለማለት ነው። እና እንግዲህ እዚህ ጋር ከዚህ ጀምራለሁ። እንግዲህ አልጋውን እንደምትመለከቱት በጣም የሚያምር አልጋ ነው። በጣም ፈዋለ ዘመናዊ የሆነ አልጋ ነው። እንግዲህ እንደምትመለከቱት በጣም ጽድት አድርገን ነው የሰራ ነው ከለሩም እንደምትመለከቱት ሽሮማ በነጭ የተቀባ ነው። ሽሮማ በነጭ ነው የተቀባው። በጣም የሚያምረው ያው እቤት ከገባ በኋላ ራሱ እያማረ የሚሄድ ከለር ነው ይሄ ከለር ማለት ነው፣ እየደመቀ ውበቱ እየደመቀ እየጨመረ የሚሄድ ነው እንጂ የሆነ እቤት ከገባ በኋላ የሚያስጠላ ከለር አይደለም፣ እንደምትመለከቱት ማለት ነው። እና ዘመናዊ የሚባል አልጋ ነው። እንግዲህ ይሄ አልጋ እንደ ዘመናዊ ተብሎ ከሚሰሩት አልጋዎች ውስጥ አንዱ ነው ማለት ነው ይሄ አንዱ አዲስ የመጣው ዲዛይን ውስጥ ማለት ነው። እና ይሄ ጋ እዚህ ጋር እንደምትመለከቱት ይሄ ሌዘር የሚመስለው ሌዘር አይደለም ማለት ነው። ይሄ ኤምዲኤፍ ነው ነው ማለት ነው። ሌዘር አይደለም ማለት ነው። እና እዚህ ጋ በግራና በቀኝ እንደምታቆዩት ኮሜዲኖች አሉ እና አምፖልም አለው ማለት ነው። ከብራ ግራና በቀኝ አምፖል አለችው። እዚህ ኮሜዲኖም እንደምትመለከቱት አንድ መሳቢያ አንድ በር አለው። በዚህ ጋር ታሳያችሁ ብዬ ነው እና ያው መሳቢያዎቿ እና ከላይ ያለችው መሳቢያ ናት። ከስር ያለው ደግሞ ያው ሰፋ ያለ በር ነው ያው ተለቀ፣ ያው በዛ ያለ ዶክመንት ነገር ለመያዝ ይጠቅማል ማለት ነው እና እዚች ጋር ደግሞ ያለችው እቺ አምፖል ናት። እዚህ ጋር ማለት ነው ማብሪያ ማጥፊያ ማለት ነው። ማብሪያ ማጥፊያ እዚህ ጋር አለች። እዚች ጋር እንደምትመለከቱት 3 አይነት ከለር ያበራል አምፖል በተለያየ አምፖል ማድረግ እንችላለን። በነገራችን ላይ ኮሜንት ላይ አንድ አይነት አምፖል ነው የምትጠቀሙት እያላችሁ ነበረ። አንድ አይነት አምፖል ነው የምትጠቀሙ። ያው እንግዲህ እንደ ሰዎቹ ፍላጎትም ደግሞ የሆነ አሪፍ ነው ብለን ያምራ ብለን ምን አስቦንም ነው የምናደርገው። የተለያየ አይነት አምፖል አሉ፣ በተለያዩ ስታይል መጠቀም እንችላለን። አሁን ላይ ግን እየተጠቀም ያለ ነው እንደ ሰዎቹ ትእዛዝ እነዚህ አምፖሎች ነው ማለት ነው። እነዚህ ያው ስለማይቃጠሉ በጣም ጠንካራ ስለሆኑ እነዚህን አብዛኛ ሰው እንድናደርግላቸው የሚፈልጉት ማለት ነው። እንደ ከስተመር ነው ትዛዝ ነው ማለት ነው የምንሄደው እና እና ጋር ደግሞ ቻርጅ መሰከ ያለችው ሶኬት ማለት ነው። ሶኬት ታነት ጋር ሶኬት አለች እንግዲህ በኋላ አጠገብ ሰክቶ መተኛ ነው ማለት ነው። ያው በግርግዳ ላይ ቻርጅ መሰካት ይችላል እና ነው ከዚህም ጋር ያው እንደምትጠቀሙት አይቺኛ ኖርማል ያው እንደዛ ተመሳሳይ ማቻርጋ ተሰርታ ማለት ነው። በግራ እንዳለው በቀኝ በኩልም እንደዚህ ተሰርቷ ማለት ነው። እና እንግዲህ አልጋው እንግዲህ ይሄን ይመስላል። ወደ ቁም ሳጥኑ ልሰላችሁ ደግሞ ማለት ነው። ቁምሳጥኑ ሳጥኑ ደሞ እንግዲህ እንደምትመለከቷት በጣም የምታምር ቁምሳጥናት ሳጥናት ማቻርገ የሰራ ነው ይሰራ ነው ማለት ነው። እንደምታዩት ሶስት ተከፋች ከፋች ከነ ተደራቢው እንደምታዩት ማለት ነው። ሶስተ ከፋሽን ተደራቢዎች እቺ ደሞ የኮስሞ እቃዎችን ማስቀመጥ መደርደሪያ ናት። እዚች ያቃ ያለ አድርገን አሁን ያለ በርኖ ይሰራን እዚህ አጠገብ፣ በዚች ያለችው ዲዛይኖች ናት። ያው የኮስሞ እቃዎቹ ምናምን በዙ ፍለፊት መደርደር ይችላል ማለት ነው። እና እዚች ጋ ሶስት መሳቢያ አለው። በስላይድ ነው የተሰሩት መሳቢያዎቹም። ራሱ የምትመለከቱት እንደዚህ ፎርገን ሰርተነዋል። እና እዚች ጋ ጸፋ ለበር ነው። በነገራችን ላይ ያው ለሶስት ተከፋች ሰፊ ነው እየጠባባ ያለን ይሄ በጣም አሪፍ አድርገን ነው የሰራነው። ጸፋ አድርገን ለጓደኛ ስለሆነ ነው ያው እንደ ትዕዛዝ ለማለት ፈልግ ግን ለጓደኛ የተለየ ስራ እንሰራለን ማለት ሳይሆን እና እዚህ ጋር እንደምትመለከቱት ሱፍ መስቀያናት ገና ከገባ በኋላ የሚታሰርበማ ነው። እቺ የሱፍ መስቀያ ነው የምትሆነው። ከዛ እዚህ ጋር እነዚህ ፓርቲሽኖች አሉ። እነዚህ ደግሞ የተጣጠፈ ልብስ ማስቀመጫ ነው። እንግዲህ እንደምታውቁት ያው ከዚህ ሙሉ ወጥ ነበር የምንሰራው ግን እቺን ያው የሱፍ ቦታው ብዙ ስለማልፈልገው ፓርቲሽን እዚህ ጋር የፓርቲሽን ይግባልን ብሎ ስላለኝ ልጅ እንደዚህ የሰራሁለት እንጂ ይሄ አይኖረውም ነበር ማለት ነው። ብዙ ጊዜ ሲሰራ ይሄ አይኖረውም። ሙሉ እዚህ ጋር ሱፍ መስቀያ ነበር የምናደርገው ማለት ነው። እና እንደዛ አርገን እንግዲህ ፎር አርገን ሰርተናታል። እንግዲህ እንደምትመለከቷት ከላይም እንደዚሁ እንግዲህ ብርድ ልብስ ምናምን ነገር ማስቀመጫ ነው። ኮንፈርቱ ማለት ነው ሰፊ ነው፣ ችገማለች እንደዚህ እና ይሄን ይመስላል። እንግዲህ ለዛሬ እየላችሁ የቀረብኩት ዕቃ እነዚህን ይመስላሉ። የተለያዩ ዕቃዎች ማዝ በሚፈልጉበት ሰዓት አናግሩኝ። ስልክ ቁጥር ከስራ አስቀምጥላችኋለሁ። በየትኛውም ሶሻል ሚዲያ እንገኛለን። በኢሞም፣ በቴሌግራም፣ በዋትስአፕም ታገኙላችሁ። እና በየትኛውም ቦታ ደግሞ ማድረስ እንችላለን፣ የትም ማድረስ እንችላለን። ያው የትም ሀገር ብትሆኑ ችግር የለውም ማለት ነው፣ ሰርተን ማድረስ እንችላለን። እንግዲህ እስከቀጣይ ቪዲዮ እስከምንገናኝ ድረስ ሰላም አለይኩም ወራህመቱላሂ ወበረካቱ።